አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደሚሰምታችኋል ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላት እህትና ጠይቃለሁኝ። ያው እንግዲህ እንደሚታወቀው በሰሃቦች ታሪክና በነቢያቶች ታሪክ ነው እየመጣ ያለሁት። ታበረታቱ በታላት እህትና ተጠይቃለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አንድ የሷሃባ ታሪክ ነው፣ ጃፈር ብን አቡ ጣሊብ ረዲየላሁ አንሁ ሙሉ ክፍል። እሱን እንመለከታለን። አብራችሁ ይቆዩ። ጃፈር ብን አቡ ጣሊብ ረዲየላሁ አንሁ ሙሉ ክፍል። ጃፈር ጃፈርን ጀነት ውስጥ ሁለት በደም የደመቀ ክንፎች ባለቤቱን አየሁት። ይህ ነብዩ ሰለላሁ ዓለይሂ ወሰለም ምንም እንኳ በቁረይሽ ታላቅ የክብር ዓይን ቢታይም የረሱል ሰለላሁ ዓለይሂ ወሰለም አጎት አቡ ጧሊብ በሀብት ረገድ ዲሃ ነበሩ። ቤተሰቦቻቸው መቀለብ የተሳ ናቸው። የብዙ ልጆች አባት የሆኑት አቡ ጧሊብ ምድር አረቢያ ድርቅ ሲመጣ ችግር ተባባሰባቸው። ሰብሎቹን ያጠፋና ከብቶችን የፈጀው ረሃብ ህዝቡ ከሞት ለማምለጥ ሲል አጥንት እንዲቆረጥ አስገድዶ ነበር። ነቢዩ ሰለላሁ አለይሂ ወሰለም ለነቢይነት ገና ባልታጩበት በዚያ ቀውጤ ወቅት አጎታቸው አባስ የወንድምህን የአቡ ጧሊብ ቤተሰቦች ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሀሳብ አቀረቡ። አባስም በሀሳቡ ተስማምቶ አባስ ከረሱሉ ሰለላሁ አለይሂ ወሰለም ጋር ወደ አቡ ጧሊብ ሄዱ። ሀሳባቸውን አቀረቡ። አቡ ጧሊብም የአልይን ረዲየላሁ አንሁ ታላቅ አቄልን ትተው ከሌሎቻቸው መርጠው መውሰድ እንደሚችሉ ነገሯቸው። ረሱሉ ሰለላሁ አለይሂ ዓሊይ ረዲየላሁ አንሁ አባስ ደግሞ ጃዕፈር ረዲየላሁ አንሁ ከቤተሰቦቻቸው ጋራ ለመቀላቀል ወሰዷቸው። ከሐሽም ጎሳ አምስት ሰዎች ነቢዩ ሙሐመድን ሰላላሁ አለይሂ ወሰለም በመልክ በጣም ይመሳሰሉ ነበር ይባላል። ያጎታቸው ልጆች አቡ ሱፊያን ኢብን አልሐሪስ፣ ቁሳም ኢብን አልአባስ፣ ኢማሙ ሻፊዒ አያት አሳ አስሳኤም እብን አቡ ኡበይድ እንዲሁም ከሁሉም በጣም የሚመስሏቸው የልጃቸው ልጅ ሐሰን ብን አልይና የአጎታቸው ልጅ ጃዕፈር ብን አቡ ጣሊብ ረዲየላሁ አንሁ ነበሩ። የትዳርና የኢስላም ሕይወት ጃዕፈር ረዲየላሁ አንሁ በወጣት እድሜው አስማቢንት ኡመይስ ረዲየላሁ አንሁ አግብቶ ከአባስ በመለየት ጎጆ መሰረተ በአቡበክር ስድቅ ረዲየላሁ አንሁ አማካኝነት ከሚስቱ ጋር እስላምን በመቀበል ከመጀመሪያዎቹ ሙስሊሞች ሆነ። የጀነት መንገድ በሾግ መሞላቱ የተረዳው ጃዕፈር ሚስቱን ረዲየላሁ አንሁም በቁረይሽ የሚደርስባቸው ጭካኔና ግፍ በትዕግስት ሊወጡ ቢሞክሩም ከገን ወደ ገን እየጨመረ መጣ። የቁረንሶይ ሴራ ከአማቸው በላይ በመሆኑ ጌታችን አላህ አንድ ነው ስላሉ ብቻ በደል እየተፈጸመባቸው ያሉ ንጹሐን ሰዎች እጣ ያሳዘናቸው ነቢይ ሰለላሁ አለይሂ ወሰለም ወደ ሀበሻ እንዲሰደዱ ትዕዛዝ ሰጡ። ስደት ወደ ሀበሻ። ጃእፈር ረዲየላሁ አንሁ መሪነት ወደ አቢሲኒያ ኢትዮጵያ የመጀመሪያው ስደት ተደረገ። በፍትሐዊ የኢትዮጵያ ንጉሥ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነጻነት መተግበር የአላህን መገዛት ጣም ሊቀምሶ ችአሉ። የስደተኞች በሰላም መኖር የእግር እሳት የሆነባቸው ቁረሾች ሹማምንት ወደ መካ የሚመልሱባቸው መንገድ ያወጣው ያጤኑ ጀመር። ለዚህ ተግባር የቁረሾ ጉፈኞች አምር ኢብን አልአስና አብዱላህ ኢብን አራቢያ በመወከል ከበርካታ ስጦታዎች ጋራ ወደ ንጉስና ጻጻሳቶቹ ላኳቸው። ኢትዮጵያ እንደደረሱ ለስጦታ ያመጧቸውን ንብረቶች ለጳጳሶቹ በመለከስ በንጉስ መሬት የሚቀሳቀሱ አመፀኞች ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዛሉ ይኮኑኑታልም። በህዝባችን መካከል ሁከትና መከፋፈልን ፈጥረዋል። ንጉስን ስንነግር ስለ ሃይማኖታቸው ምንነት ሳይታይቋቸው እንዲያስረክቡን ጎትጉቱልን። የተከበሩት የህዝብ መሪዎች ስለ እነሱ ሆነ ስለ ሃይማኖቶቻቸው ከሁሉም በላይ ያውቃሉን አሏቸው። ጳጳሶቹም ተስማሙ። አምርና አብዱላህ ብዙ ስጦታቸውን ለተደሰተው ነጃሽ ንጉስ፣ ወይ ርኩሳን ወጣቶች ከእኛ አምልጠው ወደ ግዛቱ መጥተዋል። እኛም እርሱ የማናውቀው ሃይማኖት ይከተላሉ ወላጆቻቸውንና ህዝቦቻቸው ላይ ያምጻሉ አፈንጋጮች እንድትመልሱልን የተከበሩት መሪዎቻችን ልከውናል ሲሏቸው፣ ንጉስ ወደ ጳጳሱ ዞር ብሲል ሲመለክቷቸው፣ ንጉስ ወይ እውነት ነው የተናገሩት፣ በህዝባቸው ላይ ምንም ፈጽመው እንደመጡ ስለማያውቁ ለፍትሐዊ ፍርድ ወደ ነሱ ይላካቸው አሉ። በአስተያየታቸው የተቆጡት ንጉስ ነጃሺ፣ በፈጣሪ ይሁንብኝ ለምን እንደተወነጀሉ ራሴ ሳላጣራ ሳልፍ አላስረክባቸውም። እነዚህ ሁለት ሰዎች የሚሉት እውነት ከሆነ አሳልፌ እሰጣቸዋለሁ፣ ካልሆነ ግን እኔ ጥበቃ እንደፈለጉ ድረስ በእኔ ምድር ይኖራሉ በማለት አስደነግጧቸው፣ ንጉሱ ሙስሊሞችን በችሎች እንዲቀርቡ አዘዙ። ሙስሊሞች በመሄዳቸው በፊት እነሱ ወክሎ ጃእፈር ኢብን አቡጧሊብ ረዲየላሁ አንሁ ብቻ እንዲናገር ተስማሙ። በንጉሱ ቤተ መንግስት ጳጳሶች የሚያምር አረንጓዴ ልብስ ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞች ሲገቡ ቁረሾ ቦታቸውን ይዘው ነበረ። ንጉሱም መጡ። ቀሳውስታት፣ ጳጳሳት፣ የቁረሾች ወዘተ ከሙስሊሞች በስተቀር ለንጉሱ አጎነበሱ። ንጉሱ ሙስሊሞች ለምን የክብር ሰላምታ እንዳልሰጡ ጠየቋቸው። እኛ አላ አላህ እንጂ ለሌላ የማናጎነበስ ሕዝቦች ነን በማለት ነበር፣ በታሪክ የማይረሳ ቃል ጃእፈር ረዲየላሁ አንሁ የመለሱት። ንጉሱን በመገረም ለመሆኑ፣ ከህዝቦቻቹ ጋር ሆድና ጀርባ ያደረጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም? በማለት ጠየቁ። ጃእፈር ረዲየላሁ አንሁ ወደ ፊት ቀረብ በማለት በቅልሳን የመካሰውን ሁኔታ ኢስላምና የረሱል ሰለላሁ ዐለይሂ ወሰለም ሚና ሚና ቁልጭ አድርጎ አቀረበ። እንዲህ ነበር ያላችሁ ንጉሥ ወይ በድንጎሮ እና በምግባር ብልሹነት የተዘፈን ጣዖት አምላኪ፣ የሞተ እንስሳ ተመጋቢ፣ አሰጋጊና አጸያፊ ስራዎች የምንፈጽም፣ ዝምድናን የምንቆርጥ፣ እንግዳ የምናስከፋ ህዝቦች ነበር። ኃይለኛውም ደካማውን የሚበዘብዝበት ሁኔታ ነበረ። በዚህ ሁኔታ ላይ ያለን አላህ ማንነቱን፣ ቤተሰቡንና እውነተኝነቱን የማንከደው መልእክተኛ ላከልን። እሱም እውነትን ብቻ እንድንናገር፣ ውለታዎቻችንን እንድናከብር፣ ለዘመድ መልካም እንድንውል፣ ጎረቤቶቻችንን እንድንረዳ፣ ከተከለከሉ ነገሮች ሁሉ እንድንርቅ፣ ያለ አግባብ ደም ከማፍሰስ እንድንታገድና ከብልግና ተግባሮች እንድንርቅ፣ በውሸት እንዳንመሰግር፣ የሙት ልጅ ሀብትን አጭበርብረን እንዳንወስድ፣ የንጹህ ሴቶች ስምን እንዳናጠፋና በሐሜት እንዲያንወሳወስ በአላህ ሳናጋራ እሱን ብቻ እንድናመልክ ሶላት እንድንሰግድ ያዘዘን ያዘዘንን በመስራት ከከለለን ከከለከለን ነገር በመከልከል ከእሱና ከአላህ የመጣልን መልእክትን አመን። ክቡር ንጉሥ ወይ ህዝቦቻችን አሰቃዩን። ሃይማኖታችንን ክደን ወደ ድሮ አጸያፊ ጣዋት አምልኮ እንድንመለስ ለማድረግ አሰቃቂ ቅጣቶችን ፈጸሙብን፣ ጨቆኑን። ህይወታችንን መምራት አቃተን። የእምነታችንን ግደታ ማከናወን ተሳንን። ለዚህ ነው ሀገራችንን ጥለን በመሰደድ ከሁሉም በፊት እርስን መርጠን በመሬቶ በፍትህና በሰላም ለመኖር የመጣ ነው። ንጉስ በገለጸው ተማርከው በገለጸው ተማርከው። ቢሆንም ነገሩ በዚህ አልተገታም። ለሁለተኛ ጊዜ ሙስሊሞችን ለፍርድ ያቀረቡ፣ የሚቀጥለው ቀን ብልጣብልጥ አምር ምር ንጉስ ወይ እነዚያ መሸሸጊያና መጠለያ የሰጣቸው ሙስሊሞች ስለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ፣ አስጠርተው ይታይኳቸው አሉ ንጉስ ወይ ንጉስ ለሁለተኛ ጊዜ አስጠሯቸው። ስለ ማርያም ልጅ ኢየሱስ እምነታችሁ ምን ይላል? በማለት ጠየቋቸው። ጃእፈርም ረዲየላሁ አንሁ አጭር መልስ ሰጡ። ኢየሱስ የአላህ ባሪያ አገልጋይና መልእክተኛ ነው፣ ወደ ማርያም የተላከ የአላህ የሆን ቃል መንፈስ እንደሆነ ተምረናል። ጃእፈር ረዲየላሁ አንሁ ጣዕም በጣዕም ባለው አንደበት ስለ ኢየሱስ እና ማርያም የሚያወሳውን ሶራ መርየም የመጀመሪያውን ክፍል ቀሩት። የቁርአን አንቀጽ ከልቡ የሰረዘው ንጉሥ እምባ አይኖቹን ግድብ ጥሶ በጉንጫቸው ላይ እየተንከባለሉ ሙስሊሞቹን ዘወር በማለት የነቢያቸውና ኢየሱስ መልእክት አንድ ነው፣ ምንጩ ነው ሲላቸው አምርና ጓደኛው ደግሞ ዘወር በሉልኝ በፈጣሪ ምላለሁ በእናንተ አላስረክባቸውም አላቸው። ንጉስም ኢየሱስ በትክክል ነብያችሁ እንደነገራችሁ ነው አላቸው። በጃፈር መልስ የተናደሩት ጳጳሳት በማኮረፋቸው ንጉሡን ክፉኛ ነቀፏቸው። ንጉሥ ነጃሽ ሙስሊሞችን ከዛሬ ጀምሮ ሰላም ናቸው። በመንገዳቸው መሰናክል የሚሆን ዋጋውን ይቀምዛል። የተቃወማችሁ ሁሉ ቀጠዋለሁ። በፈጣሪ ይሆንብኝ፣ አንዳችሁ ከምትጎዱብኝ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ በኩል አምርና ጓደኛው ስጦታቸው ተመልሶላቸው ውርዴትና ህብረት ተከናንበው ኢትዮጵያን ለቀው ወደ መካ ተመለሱ። ሙስሊሞች ደግሞ በደስታ ይኖሩ ጀመር። ጃእፈር እና ሚስቱ አስማ ረዲየላሁ አንሁ በኢትዮጵያ አስር አመታት ኖሩ። አብዱላህ ሙሐመድና አሁን የሚባሉ ልጆችም ወለዱ። ስደት ወደ መዲና በሰባተኛ ዓመተ ሂጅራ ጃዕፈር እና ቤተሰቦቹ ረዲየላሁ አንሁም ወደ መዲና ሄዱ። እዚያም እንደደረሱ ረሱል ሰለላሁ አለይሂ ወሰለም በሀይበር ጦርነት ድል ተጎናጽፈው ነበረ ነበርና የሀይበር ድል ወይስ የጃዕፈር መምጣት ነው? በደስታ ይሞላይ በማለት ደስታቸውን በናፍቆቶቻቸው ገልጸው ነበረ። እንደ ረሱል ሰለላሁ አለይሂ ወሰለም ሁሉም ሙስሊሞች በጣም ተደሰቱ። ለድሆች እና ለችግረኞች ተጨናቂ የነንበሮች ጃዕፈር ረዲየላሁ አንሁ የድሆች አባት የሚል ቅጽል ስም ከጥቂት ቆይታ በኋላ ተረቡ። አቡ ሁረይራ ረዲየላሁ አንሁ እንዲህ ብለው ነበረ። ለእኛ ለችግረኞች ከሁሉም በላይ አሳቢያችን ጃዕፈር ነበረ። ወደ ቤቱ ስንሄድ ወደ እኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበረ። የቤቱ ምግብ ሲያልቅ ትንሽ ቅቤ ጣላ የተደረገበት ደስ ያመጣልንና በምላስ እናጸደዋለን። ጃዕፈር ረዲየላሁ አንሁ መዲና ብዙ አልቆዩም። በስምንተኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ወደ ቢታንያ የላኩት መልእክተኛ በመገደሉ በሁሉም መካከል ጸብ በሁለቱም መካከል ጸብ ተጭሮ ወደ ጦርነት አመሩ። ረሱል ሰለላሁ ዐለይሂ ወሰለም ጦር አዘጋጅተው ዘይድ ብን ሐር ሐሪስን ረዲየላሁ አንሁ መሪ በማድረግ ዘይድ ቢኮስል ወይም ቢሞት ጃእፈር ኢብን አቡጧሊብ ቦታውን ይተካል። ጃእፈር ቢገደል አብዶላ ብን ረዋህ ተተኪ ይሆናል። አብዶላህ ብን ረዋህ ቢገደል ሙስሊሞች መሪ እንዲመርጡ በማለት ያልተለመደና እንግዳ ከንግግራቸው ጦርነቱ ከባድና ብዙ ጉዳት ሊያደርስባቸው እንደሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሞች ጦር በጦር በእርዳነስ ተራራ መሃል የምትገኝ ሞአታ የምትባል መንደር እንደደረሱ የቢታና ጦር ንጋ ተፋጠጡ። የቢታና ጦር ከለከም ጁደድ ጉዳ ከሌሎች በርካታ ጎሳዎች አሰባስቦ ካሰለፋቸው የአረቢያን ክርስቲያኖች በተጨማሪ አንድ መቶ ሺ የቤታንያ ወታደሮች አቅፎ ነበረ። ሙስሊሞች ግን ሶስት ሺ ብቻ ነበሩ። ፍልሚያው ተጀመረ፣ ተቀጣጠለ፣ ነደደ። የረሱል ሰለላሁ ዓለይሂ ወሰለም ወዳጅ ዘይድ ኢብን አልሐሪዝ ረዲየላሁ አንሁ ተገደሉ እና ሌላ ናሄራጁን ጃእፈር ረዲየላሁ አንሁ መሪነቱን ተረከቡ። በፈረሳቸው እየጋለቡ የጠላት ጦር መሃል ገቡ። ፈረሱን እየኮለኮሉ ጀነት ስትቀርብ አቤት ማስደሰቷ፣ ቀዝቃዛና አስደሳች መጠጧ፣ የቤዛይንታን ቅጣት ተቃርቧል እያለ በጀግንነት ተጋደለ፣ ጥሎ ወደቀ። ጃእፈር ረዲየላሁ አንሁም ሞቱ። ኢና ሊላሂ ወኢና ኢለይሂ ራጅዑን። ሶስተኛው መሪ አብዱላህ ብን ረዋህም ረዲየላሁ አንሁ ግዳጁን ተወጣ። አንበሳው ኻሊድ ኢብን ወሊድ ረዲየላሁ አንሁ በአዛዥነት ተመረጡ። የሙስሊሞች ጦር እንዳያፈገፍ አድርጎ በአዲስ መልኩ በማሰለፍ በተለያዩ በአቅጣጫዎች ጥቃት ከፈተ። ሚስት የቤዛንታያን ግዛት ጦር ተወናበደ፣ ወደቀ። የሶስቱ ሙስሊም መሪዎች መገደል ጅብሪል አለይሂ ሰላም ለረሱሉላሁ አለይሂ ወሰለም በራእይ መልኩ ነገራቸው። ሀዘን ተወጡ። ወደ ጃፈር ቤት ሄዱ። እዚያም እንደደረሱ አስማ ረዲየላሁ አንሁ ልጆቿን አጥባ ምግብ አዘጋጀች። ክስተቱ በአንድ በቷ ስትደረግ የአላህ መልክተኛ ሰለላሁ አለይሂ ወሰለም ሲመጡ የተገበረው ፊታቸው ሀዘን ለብሶ ነበረ። ልቤ በፍርሃትና በጭንቀት ይመታ ጀመር። ስለ ጃእፈር መጠየቅ ፈራው። ሰላምታ ቀረቡልኝ። የጃእፈር ልጆች የት አሉ አሉኝ። ጠራኋቸው። የአላህ መልእክተኛ ሶለላሁ ዓለይሂ ወሰለምን ከበው በደስታ ሁሉ እኔ እኔ እያሉ እየተጫጫሁ እርሳቸው ላይ ለመቀመጥ ተጋፉ። ረሱሉ ሶለላሁ ዓለይሂ ወሰለም ልጆቹን በደረታቸው ሸፍነው እቅፍ በማድረግ ዓይኖቻቸው በእንባ ተሞሉ፣ ስቅ ብለው አለቀሱ። የአላህ መልእክተኛ ሆይ ለምን ያለቅሳሉ? ስለ ጃእፈር እና ጓደኞቹ ረዲየላሁ አንሁ እየሰሙን ነገር አለን ብ እየተንቀጠቀቁ ጠየኳቸው። አዎ ሸሂድ ሆነዋል አሉ። የእናታቸውን ዋይታና ለቅሶ በሰሙ ጊዜ ፈገግታና ሳቅ የዛ ከህፃናቱ ፊት ተነሳ። የጎረቤት ሴቶችም አስማን ሊያጽናኑ ተሰባሰቡ። አስማ አሉ ረሱል ሰለላሁ አለይሂ ወሰለም በዝግታት አታልቅሺ ደረትሽንም እንዲትደበድቢ በማለት መክረዋት በኋላ ጃዕፈር ረዲየላሁ አንሁ የጀነት መሆኑን አበስሯት። ቤተሰቡ አላህ ሱብሃነሁ ወተዓላ እንዲረዳውና እንዲጠብቀው ዱዓም አደረጉም። ወደ ልጃቸው ፋጢማ ረዲአላ አንሁ ቤት ሄዱ። እሷም የእያያለቀሰች ነበር። አይዞሽ አታልቅሽ አሏት። ረሱል ላ አሌ ለም የጃፈር ቤተሰብ ሀዘን ላይ ስለሆነ ምግብ ስር የላቸው አላቸው። ምርጡ ነቢይ ላ አሌ ወሰለም ከሁሉም የበለጠ የሚወዱት አብጎታችው ሀዘን ሚሰማቸውም የትግስት ታላቅነትን በተግባር ያስተምሩ ነበር። አላህ ጃፈረንና ቅርስጓ መስዋዕት የሆኑትን መልካም ስራቸውን ይውደድላቸው። የዛሬው ታሪካችን በዚህ አበቃል። በሌላ ታሪክ እንሻላ እንመጣለን። ያው እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ አበረታቱኝ። ማለት አይከፈልበትም። እናንተ ዝጋ መታችሁ አይቀነስባችሁም። እስካያችሁት ድረስ መታችሁ ላይክ ነበር ደግሞ ሰብስክራይብ አድርጋችሁ እንዲሁም ሸር ብታደርጉት እኔም ተጠቃሚ ይሆናለሁ እናንተም ተጠቃሚ ትሆናላችሁ ብዬ አስባለሁኝ ማለት ነው። እና ለነበረን ቆይታ ከልብ አመሰግናለሁ። በሌላ ታሪክ እስከምንመጣ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።